ሚኑ እንዴት ነ? ስሚ ወንጀላኛ ሀዩ፣ ትላንትና የእኛ ቤት ገባለች። ሀዩ ምንድ ነው ያለች? ዛሬ መጣች እንደሆነ አይተሻል? ሀይሚ ጀግና ናት። ብሩክ ምን መጠሚ አይተሻት? አልጌት ሲጀመር ምን እንዲያመጣ ፈልጎ ነው? በጌንዴ የነሱ ሪኮርድ አልሰማም። ላላ ሀዩ ሀዩ ትላንትና የእኔ ቤት ገባለች። የእሷነት እኮ ማለት ነው ለእኔ ሼር ብሩኬ ጀግና የእሷ ቤት ገብች። ያ አሁን ደግሞ አዲስ ሰራች። ቅድም ቅድም ቅድም ገብች ነበረ። ከዛ በኋላ ሀይሚና ጀግና እያለች መጣች።

ኮሜንት ላይ ሄዳችሁ ወንድ ልጅ ይከበር፣ ወንድ ልጅን አክብሩ፣ ምናምን ብላላላላላ እንደዚህ በሉ። ድሮም ምግሩ ልማድሽ ነው ኮም እኔ እንደዚህ ነው መለመን ልማድሽ ስለሆነ አሁንም ሶስት ደቂቃ ቀርተዋለን። ሶስት ደቂቃ ሶስት ደቂቃ። ይሄ ማን ነው? ወፍራም ይሄ ቦርጭ አለው።

ስሚ ድንጋራችሁ ማለት ነው። ፍቅር አንዴ ማለት ነው። ዝም ያለው አይቺ ፍቅር የምትባይ ማለት ነው። የእኛ ቤት ብሩኬን ፎቶ ያስቀመጠበት ፎቶ